ትራምፕ የተባበሩት አረብ ኤምሬትስ አቡ ዳቢ ገብተዋል። የአሜሪካው ፕሬዝዳንት የዛሬው ጉብኝታቸው በሳዑዲ አረቢያና በኳታር ቆይታቸውን ተከትሎ በመካከለኛው ምስራቅ የአራት ቀናት ጉዟቸው የመጨረሻ መዳረሻ ነው። ዝርዝሩን እናደርሳለን። የትራምፕ ጉዞ የመጨረሻው መዳረሻ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ግንቦት 7 2017 ዓ.ም በተባበሩት አረብ ኤምሬቶች ዋና ከተማ አቡ ዳቢ ገብተዋል። የዛሬው ጉብኝታቸው በሳዑዲ አረቢያና በኳታር ቆይታቸውን ተከትሎ በመካከለኛው ምስራቅ የአራት ቀናት ጉዟቸው የመጨረሻ መዳረሻ ነው። የአቡዳቢ መዳረሻ በመካከለኛው ምስራቅ የአራት ቀናት ጉዞአቸው አካል ሲሆን በሳውዲ አረቢያና በኳታር ቆይታቸውን ተከትሎ የተካሄደ ነው። የኤምሬቶች አየር ኃይል አባላት የትራምፕን አውሮፕላን አብረው በማጀብ ታላቅ አቀባበል እንዳደረጉላቸው ዘ ኒውዮርክ ፖስት አስነብበዋል። የኤምሬቶች አየር ኃይል አባላት የትራምፕን አውሮፕላን በኤፍሲክስቲን ና ሚራጅ ተዋጊ አውሮፕላኖች አጅበዋል። በአቡዳቢ ትራምፕ የተባበሩት አረብ ኤምሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያንን ጨምሮ ከከፍተኛ መሪዎች ጋር መገናኘታቸው በዘገባው ተጠቅሷል። ትራምፕ የሼክ ዛይድ ታላቁን መስጊድ በዛሬው እለት ጎብኝተዋል። የፕሬዝዳንቱ የዛሬው የአቡዳቢ ጉብኝት ዓላማ በሰው ሰራሽ የማሰብ ችሎታ ወይም ኤአይ፣ ንግድና መከላከያ ዘርፎች ላይ ትብብርን ማጠንከር ላይ ያለ መሆኑን የተገለጸው። በትናንትና የኳታር ቆይታቸው ወቅት ትራምፕ በቢሊዮን ዶላር የሚገመተው የንግድና የመከላከያ ስምምነቶችን መፈጸማቸው ይታወቃል። የዛሬውን ጉዞ ተከትሎ አቡዳቢ በአሜሪካ 1.1 ትሪሊዮን ዶላር ኢንቨስት ታደርጋለች ተብሎ ይጠበቃል። ይህ በእንዲህ እንዳለ ትራምፕ ከኢራን ጋር የኒውክሌር ስምምነት ለመደምደም መቃረባቸውን አስቀድሞ በዶሃ ኳታር በተካሄደ የውይይት መድረክ ላይ ገልጸዋል። ኢራንም በተወሰነ መልኩ ለውይይቱ ተስማምታለች ሲሉ ፕሬዝዳንቱ ተደምጠዋል። ትራምፕ በኳታር ቆይታቸው ወቅት ከኳታር ኤሚር ሼክ ታሚም ቢን ሐማድ አልታኒ ጋር ተገናኝተው ከመከሩ በኋላ ኳታር ከቦይንግ 210 ጀቶችን ለመግዛት የ200 ቢሊዮን ዶላር ስምምነትና በመከላከያ ዘርፍ 38 ቢሊዮን ዶላር የወደፊት ኢንቨስትመንት መፈጸሙን አስታውቀዋል። ትራምፕ የስምምነቱን ዋጋ ተከትሎ የሰጡት ማብራሪያ ከዋይት ሃውስ መግለጫ አጥፍ አድርገው መግለጻቸው ዝግፍ ፈጥሮ ውሏል። በሌላ በኩል በፕሬዝዳንቱ የባህረ ሰላጤ የጉብኝት ወቅት በጋዛ የተሰነዘረው የእስራኤል ወታደራዊ ጥቃት ሌላኛው አነጋጋሪ ጉዳይ ሆኗል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።